ጤና ይስጥልን፣ የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት፣ እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ ማባይቱ ነጥቦች እንነሆ። የቤንዚን የችርቻሩ ዋጋ በ11 ብር መጨመሩ ተነግሯል። ሙሉን የምትሰሙት ይሆናል። ከአሜሪካ የተባረሩት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደርጎላቸዋል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን የሚያገኛሉ። አብሮነታችሁ አይለየን። የቤንዚን ችርቻሮ ዋጋ በ11 ብር መጨመሩ ተነገረ። በዚህ አመት ሶስት ጊዜ በተደረገው የዋጋ ማሻሻያ ቤንዚን ላይ የ30 ብር ጭማሪ ተደርጓል ነው የተባለው። በአጠቃላይ የንግድና ቀጠናዊ ትስስር ሚኒስቴር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የአንድ ሌትር ቤንዚን ዋጋ 112 ብር ከ67 ሳንቲም መድረሱንም ነው ያሳወቀው። በተያያዘም የነጭ ናፍጥ ዋጋ ደግሞ የዘጠኝ ብር ገደማ ጭማሪ ተደርጎበታል ነው የተባለው። ከእሁድ መጋቢት 14 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ አመት ለሶስተኛ ጊዜ የተደረገ የመሸ ዋጋ ጭማሪም ነው። መንግስት በነዳጅ ምርቶች ላይ ያደረገ የነበረውን ድጎማ በቀስ በቀስ ማንሳት የጀመረውም በ2014 ዓ.ም ነበር። መንግስት ከሶስት ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በአምስት ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድም ይዟል የተባለው ። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፉ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ ማስተካክሏል። በማክሮ ኢኮኖሚ ማሻሻያው ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ ማስከትሏል ነው የተባለው። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጠና ትስስር ሚኒስቴር መስከረም ላይ ማስታውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ አመት ያህል በየሶስት ወሩ በሚደረግ የዋጋ ጭማሪ ነው ተብሎ ነበር። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያው ማሻሻያ በቤንዚን ላይ የ8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም እንዲጨምር መደረጉ ነው የሚታወሰው። በዚህ ዓመት ሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ነበር። ከሶስት ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚን ለመጀመሪያ ጊዜ ዋጋው ከ100 ብርም ተሻግሯል። በወቅቱ የአውሮፕላን ነዳጅ ዋጋም ከነበረበት 77.76 ብር ወደ 109.56ም አድርጎ ነበር። ነጭ ናፍጣና ኬሮሲን ላይ የተደረገው የስምንት 8 ብርም ጭማሪ ነበረ። ትላንት ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ ማስከትሏል። በዚህ የቤንዚን ዋጋ 112 ብር ከ67 ሳንቲም መድረሱን የታወቀው በነጭ ናፍጣና ኬሮሲል ላይ ደግሞ የ8 ብር ከ95 ሳንቲም ጭማሪ ተደርጓል። በአዲሱ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲምም ከፍ ብሏል ነው የተባለው። የ3 ብር ከ64 ሳንቲም ጭማሪ ተደረገበት የአውሮፕላን ነዳጅ 113 ብር ከ20 ሳንቲምም ገብቷል። የቀላል ጥቁር ናፍጣ ዋጋ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድ ጥቁር ናፍጣ ዋጋው ወደ 106 ብር ከ75 ሳንቲም አድጓል። ከተያዘው 2017 ዓ.ም መጀመር አንስቶ ለሶስት ጊዜ የተደረጉት ማሻሻያዎች በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪም ነው አጠቃላይ ያስከተለው። በሶስቱ ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪም 24 ብር ከ19 ሳንቲም ነው። የአውሮፕላን ነዳጅ መሸጫ ባለፈው ዓመት መጨረሻ ከነበረው ዋጋ ጋር ሲነጻጸርም የ42.37 ብር ጭማሪም አስተናግዷል ነው የተባለው። ከአሜሪካ የተባረሩት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደረገላቸው። የትራምፕ አስተዳደርን አስመልክቶ በሰጡት አስተያየት ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደርጎላቸዋል። አምባሳደር ኢብራሂም ራሱል እሁድ እለት መጋቢት 14 ቀን 2017 ዓ.ም በኬፕ ታውን በሚገኘው ዓለም አቀፍ አየር ማረፊያ ሲደርሱ በመቶዎች የሚቆጠሩ ደጋፊዎችም አቀባበል አድርገውላቸዋል። አምባሳደሩን በአየር ማረፊያው ሲጠባበቁ የነበሩ የአፍሪካ ናሽናል ኮንግረስ ፓርቲ፣ የደቡብ አፍሪካ ኮሚኒስት ፓርቲ እና የሰራተኞች ማህበራትና ሌሎች ደጋፊዎችም ሲዘፍኑና ሲደንሱም ታይተዋል። አንዳንዶች ኢብራሂም ራሱል ሀገራችንን በክብር አገልግለዋል የሚሉ መፈክሮችን የሚይዘው እንደነበር ነው የታየው የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሪቢዮ አሜሪካን የሚጠላ ዘር ላይ የሚያተኩሩ ፖለቲከኛ ብለውም ከፈረጇቸው በኋላ በሀገሪቱ ተቀባይነት ያላቸውም ሲሉም ከሀገር እንዲወጡም ትእዛዝ አስተላልፎባቸዋል። አምባሳደሩ የሰጡት አስተያየት ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችውን የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ከሀገሪቱ የሚደረገውን የገንዘብ ድጋፍ ማቋረጣቸውን ተከትሎ በሀገሪቱ መካከል ውዝግብ መነሳቱንም ተከትሎ ነው። በዚህም የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በአንዳንድ ሁኔታ ያለካሳ መሬት መውረስ የሚያስችል ረቂቅ ህግ እንዲሆንም ፈርመዋል። የአሜሪካ መንግስት በደቡብ አፍሪካ አናሳ ነጮች ኢፍትሀዊነት እየተፈጸመባቸውም ነው ሲል ከሷል። አምባሳደር ራሱል በበኩላቸው ትራምፕ የበላይነትን ለማስፈን እየሞከሩ ነውም ሲልም ተችቷቸው ነበር። ተክለውን በአሜሪካ ነጮች አናሳ በመሆናቸው አዝማሚያ መታየቱን ተከትሎ ነጮችን ተጠቂ አድርጎ በመሳል ለማስጮህም እየሞከሩ ነው የተባለው አምባሳደሩ፣ ኬፕ ታውንን ከደረሱ በኋላ ምንም የሚፀፅታቸው ነገር እንደሌለ ተናግረው የሰጡትን ማስተያየት ትክክል ነው ብለዋል። አምባሳደሩ የደቡብ አፍሪካ ምሁራን እና ፖለቲካ አመራሮችን ለማንቃት ያስተላለፉት መልእክትም ነው ነው የተባለው በአሜሪካ ውስጥ የምንታይበት ሁኔታ እንዲቀየር እንፈልጋለን። ከአሜሪካ ጋር ከዚህ ቀደም ስናደርገው የነበረው አሰራር መልካም አልነበረም ሲሉም ነው ሁሴን ተናገሩት። የአምባሳደር ራስል መባረር በአሜሪካ ያልተለመደ ዲፕሎማሲያዊ እርምጃም ነውን የተባለው ከዚህ ቀደም ዝቅተኛ ደረጃ ላይ ላይ ያላቸው ዲፕሎማቶች ቢባረሩም በአምባሳደር ደረጃ ግን ብዙም የሚታይ አይደለም። ራሱል በገዥ ፓርቲ የአፍሪካ ናሽናል ኮንግረስ በተለያዩ የስልጣን ቦታዎችም አገልግለዋል። ከዚያም ፕሬዚዳንት ባራክ ኦባማ ስልጣን ላይ ከወጡ በኋላ ከአውሮፓውያኑ 2010 እስከ 2015 ድረስ አምባሳደር ሆነው ተሹመዋል። አምባሳደሩ ከዚህ ቀደም ባላቸው ልምድ እንዲሁም ከዋሽንግተን ጋር ባላቸው ሰፋ ያለ ግንኙነት ድጋሚ በአውሮፓውያኑ 2024 አምባሳደር እንዲሆኑ ተሹመዋል። አፓርታይድን በመታገል ወደ ፖለቲካ ሕይወት የተቀላቀሉት አምባሳደሩ የፍልስጤም ሀገር ምስረታን የሚደግፉም ናቸው። ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፉ የፍትህ ፍርድ ቤት የከሰሰቻት ሲሆን ይህንንም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካንም አስቀይሟል የተባለው የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰአቱ ተሰሙት የወደድነው ነው ዘገባ እስካሁን የሰማችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ኮሪ ተሰናበጡ። ሰላም በያለንበት ለሁላችን።